ልጅ ሞደር ተስኗት የነበረች እናት በመቤታችን ምስል ፊት ልጅን ስጪኝ ብላ ብትጸልይ ከምስሏ የሰማችው አሜን የሚል ድምጽ ሕይወቷን ቀየረው። ያ አሜን የሚለው ስም የሰማዕቱ ቅዱስ ሚናስ መጠሪያ ስሙ ሆነ። ከፍተኛ የሥልጣን ማዕረግ የነበረው ወጣት የሰማይ አክሊልን በመቀበል የዓለምን ክብር እንዴት ናቀ? የታሪክ ምሁራንን ያስደነቀውና የመርከብ ተጓዦቹን የጠበቀው የቅዱስ ሚናስ የሕይወት ምስጢር ምንድን ነው? አንድ ሰው ወታደራዊ ልዕልናውን ትቶ ለመንፈሳዊ ንግስና ሲታገል ውጤቱ ምን ሊሆን ይችላል? ዛሬ ስለ ታላቁ ሰማዕት ቅዱስ ሚናስ ገድል እንመለከታለን። ከዘመናትም በኋላ ቢሆን የእምነታችን ምሶሶ ሆኖ የቀጠለበትን አስደናቂ መንገድም እንፈተሻለን። በዚህ ክፍል ውስጥ የቅዱስ ሚናስን ማንነት ሰማዕትነትና በተለይም በግብጽና በዓለም የታወቁትን ተአምራቶቹንና ምልጃውን በሰፊው እንመለከታለን። ይህ ቪዲዮ እምነቱን የሚያበረታና ታሪካቸውን የሚያስረዳ ከመሆኑም በላይ በዓለም ላይ ካሉ ታላላቅ ቅዱሳን አንዱ የሆነው የቅዱስ ሚናስ ጥንካሬን የሚያሳይ ነው። እስከ መጨረሻው ድረስ ከእኛ ጋር ይቆዩ። በታሪኩም የሚገባውን ትኩረት ስንስቱት ልብ በሉ። የቅዱስ ሚናስ ታሪክ የድፍረት፣ የጽናትና የእምነት ያው ምስክር ነው። ይህን የመሰለ ድንቅ ታሪክ ለሌሎች ሰዎች እንዲደርስ እርሶም የዚህ መንፈሳዊ ጉዞ አካል ይሁኑ። ሰብስክራይብ በማድረግ ቤተሰብ እንሁን። የደውል ምልክቷንም በመጫን አስተማሪ ቪዲዮዎች በፍጥነት ያግኙ። ላይክ በማድረግም ለቪዲዮው ድጋፉን ይግለጹ። ይህም ቪዲዮውን ለብዙ ሰዎች እንዲደርስ ይረዳልና ኮሜንት ላይም ቅዱስ ሚናስ በረከት ትደርብን በሉ። ሼርም በማድረግ ይህንን የተባረከ ታሪክ ለቤተሰቡ፣ ሰቦ ለወዳጅ ዘመዶና በማህበራዊ ሚዲያ ለሚያውቁት ሁሉ ያዳርሱ። በስመ አብ ወወልድ ወመንፈስ ቅዱስ አዶ አምላክ አሜን። የሰማዕቱ ቅዱስ ሚናስ አባት አናቂዎስ ከሚባል አገር ነው። ስሙም አዶክሲዮስ ነው። እርሱም አገረ ገዥነትን ተሾሞ ሳለ ወንድሙ ቀንቶበት በንጉስ ዘንድ ነገር ሰራበት። ንጉሱም ወደ አፍራቂያ ሀገር ሰደደውና በዚያም አገረ ገዥ አድርጎ ሾመው። የሀገር ሰዎች ሁሉ ደስ አላቸው፣ እርሱ ለሰው የሚራራ እግዚአብሔርን የሚፈራ ደግ ሰው ነውና። እናቱም ልጅ አልነበራትም። በአንዲት ዕለት ወደ መቤታችን ቅድስት ድንግል ማርያም ቤተክርስቲያን በበዓሏ ቀን ገብታ የክርስቲያንን ወገኖች ያማሩ ልብሶችን ለብሰው ከልጆቻቸው ጋር ደስ እያላቸው ሲገቡ አየቻቸው። በእመቤታችንም በቅድስት ድንግል ማርያም ስዕል ፊት አለቀሰች። ልጅን ይሰጣት ዘንድ ወደ ልጅዋ ወደ እግዚአብሔር እንድትለምንላት ለመነቻት። በዚያንም ጊዜ ከእመቤታችን የቅድስት ድንግል ማርያም ስዕል አሜን የሚል ቃል ወጣ። ከዚህም በኋላ ወደ ቤቷ ገብታ ይህንን ቃል ለባሏ ነገረችው። እርሱም የእግዚአብሔር ፈቃድ ይሁን አለ። ከጥቂት ቀኖችም በኋላ እግዚአብሔርን የተባረከና የከበረ ልጅን ሰጣት። የመቤታችንም ስዕል ሚናስ ብላ እንደሰየበችው ስሙን ሚናስ ብለው ሰየሙት ጥቂት ባደገ ጊዜም የቤተክርስቲያንን ትምህርት አስተማሩት አሥራ ሁለት ዓመትም ሲሆነው በመልካም ሽምግልና አባቱ አረፈ ከርሱም በኋላ በሦስተኛው ዓመት እናቱ አረፈች ቅዱስ ሚናስም ብቻውን ቀረ መኳንንቱ አባቱን አብዝቶ ከመውደዳቸው የተነሳ ሚናስን በአባቱ ፈንታ ምስፍንናን ሾሙት እርሱም የክርስቶስን አምልኮትም አልተወም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 በጌታችን ኢየሱስ ክርስቶስ ስም በሰማዕትነት ሞቱ። የቅዱስ ሚናስንም ስጋ ወደ እሳት እንዲጥሉት መኮንኑ አዘዘ። እሳትም አነቀው። ምዕመናንም ሰዎች የቅዱስ ሚናስን ስጋ ወስደው በአማሩ ልብሶች ገነዙት። የስደቱም ወራት እስኪፈጸም ድረስ በአማረ ቦታ ውስጥ አኖሩት። በዚያንም ወራት የማርዮት አገር ሰዎች ከአምስቱ አገሮች ሰራዊትን ሊያከማቹ ወደዱ። የቅዱስ ሚናስንም ስጋ ረዳት የሆናቸው ዘንድ በመንገድ እንዲጠብቃቸው ከእነርሱ ጋር ወሰዱት። እነርሱም በባህር ላይ በመርከብ ሳሉ ፊታቸው እንደ ከይሲ፣ አንገታቸው እንደ ግመል አንገት ያለ አውሬዎች ከባህር ወጡ። ይልሱትን ዘንድ ወደ ቅዱስ ሚናስ ስጋ አንገታቸውን ዘረጉ። የቅዱስ ሚናስን ስጋ እሳት ወታ እነዚያን አራዊት አቃጠለቻቸው። ሰዎችም አይተው አደነቁ። ደስታም አደረጉ፣ ፈርተውም ነበርና። ወደ እስክንድሪያ ሀገር ደርሰው ስራቸውን ፈጽመው ወደ ሀገራቸው በሚመለሱ ጊዜ የቅዱስ ሚናስን ስጋ ከነሱ ጋር ሊወስዱ ወደው በግመል ላይ በጫኑት ጊዜ ግመሉ ከቦታው የማይነሳ ሆነ። ሁለተኛም በሌላ ግመል ጫኑት፤ እነርሱ መነሳትን እምቢ አሉ። አብዝተውም ደበደቡት፤ ግመሉን ከቶ አልተንቀሳቀሰም። እነርሱም ያ ቦታ እግዚአብሔር የፈቀደለት አወቁ። ቦታውንም አዘጋጁ፤ በዚያም ቀበሩት። ከዛ ጊዜም በኋላ የቅዱስ ሚናስ ስዕል ሲሳል ከጎኑ የግመል ስዕሎች አብረውት ይሳላሉ የሚሆነው በዚህ ምክንያት ነው። ጌታችንም በበጎ እስከ ገለጠው ድረስ ብዙ ዘመናትን በዚያ ቦታ ኖረ። ይህም ቤተ ክርስቲያን በከበረችበት በሰኔ 15 ቀን ተጽፏል። በሕዳር 15 በመንግሥተ ሰማያትም የሰማዕትነትን አክሊል ተቀበለ። ብዙዎችም በርሱ ምክንያት ክብር ይግባውና በጌታችን ኢየሱስ ክርስቶስም በሰማዕትነት ሞቱ። እንግዲህ ውድ ተመልካቾቻችን የቅዱስ ሚናስ ገድልና ታምራት በአጭሩ ይህንን ይመስላል። በሚቀጥለው ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።